ሰላም ጠና ስጥልኝ እንግዲህ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ እንደዚህ በጣም ቆንጆ የሆነ ለመስቀል እየመጣ ስለሆነ ለበዓል የሚሆናችሁ ቆንጆ ቆጮ ነው። ዛሬ ደግሞ መንጋገረው በጣም ትወዱታላችሁ። ቆንጆ የቆጮ አገጋገር ነው። በጣም ቆንጆ አድርገን ከዚህ በፊትም ጋግሬያለሁ የተለያዩ ቆጮዎች፣ ግን ይሄኛው ደግሞ በአንድ ቆጮ ላይ ሁለት አይነት አድርገን እንደዚህ ጋግረን ደግሞ እንዲሁ ዝግጅትም ካለን ለተለያየ ነገር እንዲሆነን ነው ዛሬ የሰራሁት። እንግዲህ ለመጀመሪያ ጊዜ ወደ እኔ ቻናል እንግዲህ የመጣችሁ ደግሞ ሰብስክራይብ ላይክ እያደረጋችሁ ቻናሌን ደግፉልኝ። ሁል ጊዜ የምታበረታቱኝ ደግሞ ዩትዩበር ቤተሰቦቼን ደግሞ እጅግ አድርጌ ከልብ የሆነ ምስጋና አቀርባለው። በጣም ነው ማመሰግነው። ዛሬ እንግዲህ እንደዚህ ያማረበት ቆንጆ ቆጮ ለመስቀል ከክትፎ፣ ከአይብ፣ ከጎመን ጋር ገን የምንበላው ቆንጆ አገን ቆጮ እንጋግራለን። እንግዲህ አሁን ወደ ስራው እንግባ። አሁን እዚህ ጋር ለአንድ ቆጮ የሚሆነኝ አለኝ፣ ማቦካው እና እሱን አሁን ገና ከገበያ ያው እንደመጣ ነው። እሱን አሁን ለዚህ ፍርፍር እናደርገውና ያው መጪውም እንግዲህ መስቀል እንደመሆኑ ያው በቆጮ ነው አይደለ? ብዙ ጊዜ ደግሞ መስቀልን የምናሳልፈው ለዛ ነው ዛሬ ቆጮ ይዤላችሁ የመጣሁት። እሱ ላይ አሁን የተወሰነ ጨው አድርግበታለሁ። ያው ጨው ሲደረግ ጣዕም ይኖረዋል። የሆነች ተመልካቼ ጨው ለምን ይደረጋል ብላኛለች። እና ጨው ግን ያው ጣዕም እንዲኖረ ያደርገዋል። እንዲሁም ደግሞ ኮረሪማ እናደርግበታለን። ኮረሪማም ቆንጆ ቃና ነው የሚኖረው ሲጋገር፣ እንደዚህ ሲደረግበት በጣም ቆንጆ ነው። አሁን ውሃ አድርጌ እሽት አድርጌ አቦከዋለሁ። እንደዚህ በደንብ አድርገን እሽት አርገን ስናቦካው ያው ጨውም ኮረሪማውም ይዋሃዳል። እንዲሁም ደግሞ ስንጋግረው ይሆን የሆነ ቦታ ላይ እንዲጉርጉርት እያለ ጠንካራ ነገር አይኖርብንም እና ስለዚህ በደንብ ሊጥም ቢሆን ማሸት አለብን። በደንብ እንደዚህ ቆንጆ አድርገን ስናቦካው ቆንጆ ይሆናል። አሁን እንደዚህ አብክቸዋለሁ። እኔ ኔ ሁለት ቦታ አርጌ ከዚህ በፊት የተለያየ አገጋገሮችም አሳይቻችኋለሁ። አለው እንዲሁ ለአንዳንድ ነገር የሚሆን ዛሬም ደግሞ የተወሰነ ቀይና ነጭ ማድረግ ነው የፈለኩት። በአንድ ቆጮ ላይ ሁለት አይነት አድርገን ለተለያዩ ሰዎች፣ አሁን ድግስ ቢኖረን የተለያየ ነገር ቢኖረን ሰዎች ብንጠራ እንደዚህ ለሆነ ለዝግጅት እንዲሆነን በአንድ ቆጮ ላይ ሁለት አይነት ከለራ አድርገን እንጋግራለን። አሁን እዚህ ጋር የመጋግርበትን ኮባ አድርጌያለሁ። አሁን ግማሹን ቆጮ እንደዚህ አድርጌ በአንድ ሳይድ ነው የማደርገው ። ይሄኛውን በአንድ ሳይድ አደርገዋለሁ። ያኛውን በአንድ ሳይድ አድርገን ከምንፈልገው አድርገን እንደዚህ ያው ለከለር በጣም ቆንጆ ነው። ግማሹን እንደዚህ ነጩን ጠፍጥፊዋለሁ፣ ግማሹን ደግሞ በበርበሬ አድርጌ እዚህ ጋ ነው መጠፈጥፈው እና ከምንፈልገው እንደዚህ አድርገን ቆርጠን በአንድ ቂጣ ላይ ሁለት አይነት ከለር አድርገን ማቅረብ እንችላለን። ልክ ሁለት ቂጣ እንደጋገርን ነው የሚሆንልን ማለት ነው። እና ከምትፈልጉት እንደዚህ ለመቁረጥ አመቺ ነው። እንደዚህ አንዳንዴ ቤት ስለምንጋግር ለእናንተም ዛሬ እሱን ነው እንግዲህ ይዤላቸው የመጣሁት ይኸው ተመልካቾቼ፣ እንደዚህ አድርጌ ጠፍጥፊዋለሁ። በአንድ ቆጮ ላይ እንግዲህ ሁለት አይነት ከለር አድርገን እንደዚህ ሰርተነዋል። አሁን ወደ መጋገሪያው ይሄዳለሁ። አሁን እዚህ ምጣዳችን ጋር መጥተናል። እሱ ላይ አሁን እናደርገዋለን። ከዛ እላዩ ላይ ውሃ እናርከፈክፍበታለን። እንደዚህ ያው ሌላ ጊዜ እንደምንጋግረው ማለት ነው እንደዚህ አድርገን አሁን ከድነን እመለሳለሁ። ደግሞ ሲበስልለሁ ይኸው፣ አሁን በአንደኛው በኩል በስሏል። አሁን ይሄኛው ነጭ እንዳይሆንብን ሌላ ጊዜ እንደምናደርገው ይሄኛውን አንስተን ውሃ እናደርግበታለን። ውሃ ነጭ እንዳይሆን፣ እንደዚህ እንደዚህ ኮባውን ከድነ መገልበጥ ነው ማለት ነው። አሁን ገልብጫው መለሳለሁ። ይኸው እንዲ ገልብጫው አለው። አሁን አብስየው ደግሞ እንገናኛለን። ይኸው ቆጯችን እንግዲህ እንደዚህ ሆኖ እስኪ በእርድ ድረስ ትንሽ ጠብቄ የሆነ የተመለስኩት እና ይኸው እንደዚህ በጣም ቆንጆ ሆኖ በስሏል። አሁን እንግዲህ መጪውም እንግዲህ መስቀል ነው። ለዛ እለት እንድትጋግሩ ብዬ ነው ዛሬ ያሳየኋችሁ በጣም ቆንጆ ቆጮ ነው። ይኸው እንደዚህ በሁለት አይነት በአንድ ቆጮ ሁለት አይነት አድርገን እንደዚህ ደግሞ ጋግረናል። አሁን ደግሞ ቁርጮ ያሳያችኋለሁ። ይሄው ተመልካቾቼ ዛሬው እንግዲህ ቆጯችን እንደዚህ ቆንጆ ሆኖ ደርሰዋል። እንግዲህ ለመስቀል ደግሞ በእንደዚ አይነት መልኩ ደግሞ እንድትጋገሩ ነው ዛሬ ከወዲሁ አስቀድሜ የጋገርኩላችሁ። በአንድ ቆጮ እንደዚህ ሁለት አይነት አድርጋችሁ እንደዚህ ቆንጆ የሆነ ቆጮ ደግሞ ዛሬ እሱን ነው እንግዲህ የጋግር ነው እንግዲህ በጣም ተወዱታላችሁ እና እንደዚህ አድርጋችሁ እናንተም ጋግራችሁ ተጠቀሙበት። ላለሁ ብዙ ቆጮ ጋግር ያለው ግን ዛሬ ደግሞ መስቀል ስለደረሰ እንዲሁ ለማስታወስ ያህል ብዬ ነው የጋገርኩት። በጣም የሚያምር የቆጮ አገጋገር ነው። ይሄው እንደዚህ የሚያምር ቆጮ በአንድ እንትን ላይ በአንድ ቆጮ ሁለት አይነት አድርጋል እንደዚህ በቀላሉ እንጋገርላለሁ። እስካሁን ስለተካትላችሁኝ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንግዲህ ለመስቀልን እንግዲህ እንደዚህ አድርጋችሁ ከክትፎ ጋር ከአይብ ከጎመን ጋር አድርጋችሁ እንግዲህ ውሰዱት ለማለት ነው። ዛሬ እንግዲህ አስቀድም የሰራሁት በጣም ቆንጆ የቆጮ አገጋገር ነው። የታቁታላችሁ ዝም ብዬ ነው ዛሬ ያው ለማስታወስ ያህል ብቻ ነው እንጂ በጣም ቆንጆ የሆነ ቆጮ ነው። ዛሬ ደግሞ የጋገር ነው ነጭም ቀይም በአንድ እንትን ላይ አድርገን ማለት ነው። በሚቀጥለው እንግዲህ ደግሞ በሌላ ስራ ደግሞ እንገናኛለን። ሰላም ሁኑልኝ። ቻው።